ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የማሳያችሁ የሚታሸግ ኳሊቲውን የጠበቀ የፈሳሽ ሳሙና ግሬስ፣ እንደሚታወቀው ብዙ ደረጃ አለው። ሎ ኳሊቲ አለ፣ ሚዲየም ኳሊቲ አለ፣ ሀይ ኳሊቲ አለ። ከዋጋ ማኳያ ስንመለከት በዚሁ ልክ ነው የሚሆነው። እንደየአካባቢያችን ማህበረሰብ፣ እንደየአካባቢያችን ሁኔታ የፈሳሽ ሳሙናውን ጥራት በዛ ልክ ነው የምናስሄደው ወደ ቢዝነሱ የገባችሁ ሰው የራሱን የሆነ የሚከተላቸው ስትራቴጂ ካሉት የመጀመሪያ ከስተመር ዲፔንድ መሆን ያስፈልጋል። የአካባቢው ማህበረሰብ የሚፈልገው ምንድን ነው የሚሆን መጀመሪያ መያዝ ያስፈልጋል። ለምሳሌ አንዳንድ አካባቢ ጥራት ያለው በውድ ዋጋ መግዛት የሚችል ማህበረሰብ አለ፣ እንዲሁም መካከለኛ የሚፈልጋለን በዝቅተኛ ዋጋ የሚፈልግ ሰው አለን ተጠቃሚ ነው። ዲፔንድ ሆነ የምንሰራው ዛሬ የማሳያችሁ ሚዲየም ኮስት መካከለኛ ዋጋ ያለው በአብዛኛው ሰው የሚጠቀመው ለምሳሌ በጥሩ ኑሮ ሁኔታ ያለ ሰው ሊጠቀመው የሚችል እንዲሁም በዝቅተኛ ኑሮ ያለ ማህበረሰብ የማይከብድ መካከለኛ የሆነ የፈሳሽ ሳሙና አሰራር ነው የምንቀጠለው። ይህም እንደሚታወቀው ፈሳሽ ሳሙና በሚሰራበት ሰዓት ብዙ አይነት ኬሚካሎች አሉ። ከነዚህ መካከል ቲክኒንግ ኤጀንት የምንላቸው ለማወፈር የሚጠቅሙን ኬሚካሎች አሉ። ክሊኒንግ ኤጀንት ለማጥራት ብቻ የሚያገለግሉ ናቸው። ሲታዩ ለአርጎ ምንም የሌለ ይመስላል። ነገር ግን ለአርጎ ሃይ የሆነ የማጥራት ኃይል ያለው የሚያደርግ እንዲሁም ደግሞ ፎሚንግ ኤጀንት የሚባሉ አሉ። ፎሚንግ ኤጀንት የምንላቸው በዋናነት ለአረፋ አይነት ብቻ የሚያገለግሉ ናቸው። ለማንኛውም ከታች ሳሙና ለመስራት አስገዳጅ የሆኑ ማትሪያሎችና ኬሚካሎች አሉ። ቪዲዮ እንዳይረዝም በቀጥታ እየሰራን የምናይ ነው የሚሆነው። ዛ ላይ ለመስራት የሚጠቀምባቸው መሳሪያዎች አሉ። ከእነዚህ መካከል ሚዛን ግዴታ ነው። ያለ ሚዛን ምንም የሚሰራ ነገር የለውም። ምክንያቱም የትንሽ ግራም ልዩነት ትልቅ የሆነ ስጠት ያሰራል እና ሁለተኛ ችን ማሽን ይጠቀማለሁ ለዛ በማሽን መስራት አስፈላጊ ነው። ስለዚህ ሁለተኛዋ ይቺ ነች። እነዚህን ሁለት አሉ። በሶስተኛ ደረጃ የደህን መጠበቂ ያስፈልጋል። ቀጣይ እንግዲህ ሴፍቲ ካሟለን በቀጣይ የምንሄደው ኬሚካል እንለካለን። ኬሚካል ከመለካታችን በፊት በዚህ መልኩ ይሄኛውን ዜሮ ማድረግ ይጠበቅብናል። ይችኛዋ ኦን ኦንኦ ካለች በዚህ በኩል ይንትነዋ ኦንኦ ካለች ዜሮ መሆኑ ቼክ እናደርጋለን ማለት ነው። ትንሽ ቢሆን ስህተት እንዳይፈጠር አሁን ዜሮ ሆናለች። ኖርማሊያት ዜሮ በዜሮ ሆናለች። ስለዚህ ለዛሬ የምንሰራው ሲኤምሲ ነው። ኖርማል የኬሚካሉን ቼክ እናደርጋለን። አንድ ነጥብ ሶስት መሆን አለበት። አንድ ነጥብ ሶስት ከ85 እስከ 90 ሊትር ከታች ሳሙና ነው ዛሬ የምናዘጋጀው። አንድ ነጥብ ሶስት ሲኤምሲ ነው የምንጠቀመው እናንተ በሬሾ ከፍል በሬሾ ዝቅ ማለት ትችላላችሁ። ሰናኒያ ሊትር ውሃ ነው የምንጠቀመው። ለዚህ ሲኤምሲ መበጥበጫ ስልሳ ሊትር ውሃ ያስፈልገናል። ምክንያቱም በሬሾ ስልሳ በአርባ ነው የሚሆነው ውሃ እናደርጋለን። አሁን ስልሳ ሊትር ውሃ እዚህ ጋር ጨምሬያለሁ ይአሁን ቀዝቃዛ የሚሆነው ይሄንን ኬሚካል እንጨምራለን። ይሄ ማዋፈሪያ ነው። ይሄ ኬሚካል ቢያንስ ሁለት ቀን ማዋል አለበት። ለምሳሌ ዛሬ ተበጠበጥኩኝ የዛሬ ሁለት ቀንድ መቃጥታ የሚችለው እ ይህን የብናኛ በጣም እስካሁን ስንበጠብቀ የነበረው የሲኤምሲ ለማፈሪ የሚያገለግለው አሁን ይህንን መስሏል። 48 ሰዓት መጠበቅ ይጠበቅበታል። ቢያንስ በቀን ሁለት ጊዜ ሚክስ ማድረግ አለብን። እንደዛ ደግሞ ደግሞ እጅግ በጣም ምርጥ የሆነ የሚታሸል ዳርጎ መሆን ይችላል። እንግዲህ ቀጣይ ነገ ይሰራል። ከነገ በኋላ ኖርማል ዳርጎ ሆኖ እስከ ፓኪንግ ድረስ ሙሉ በሙሉ ቀጥላለን። የዛሬው ፋክቷን ነው። ወሰላም አሊኩም